ቅዱስ ሲኖዶስ ካሳለፋቸው ውሳኔያት መካከል አንደኛው የአንድ ገድለ ዮሐንስ መጥምቅትም ውግዘት ነው። ይኸውም ምንድን ነው? ይሄ ነገር ግልጽ ማድረግ አለብን። አንዳንድ ወንድሞች ያሳብሰተውበታል፣ እኔም ልጨምር። ገድለ ዮሐንስ መጥምቅ በልዩ ልዩ ገዳማት እና አድባራት በብራናም በእጅ ጽሑፍም በኮምፒውተር ወይም በታይፕም የታተመ አለ በአገር ውስጥም በውጭ ሀገርም በየቤተ መጽሐፍቱ በየገዳሙ፣ በየቤቱ ይኖራል። ነገር ግን ከቨርዥን ቨርዥን ወይም ከቅጂ ቅጂ አንዳንድ መልእክታት ይለያዩ ይችላሉ፣ ይለያያሉ። ከቅጂ ቅጂ አንዱ ወደ አንዱ ሲቀዳም የሚጨምረው የሚቀንሰው ይኖራል። አንዳንድ ገድላት ላይ ደግሞ ቁንጸላ አለ በየዘመኑ ግለሰቦች ገድላት ላይ የራሳቸውን ሀሳብ ያስገባሉ። ይህን በነገራችን ላይ መሰረታዊ ሀሳብ ነው ማወራው አጽንኦት ሰታችሁ አዳምጡ፣ ወይም ደግሞ አስቡበት። እኔን መቀበል ካልፈለጋችሁ በራሳችሁ መንገድ አጥኑት እና ምንድን ነው ከነዚህ ከጥሩ ጥሩ ገድሎች መካከል አንድ የተበላሸ ገድል ታተመ። በግለሰቦች ምክንያት የቤተክርስቲያን ሊቃውንት ቢሆኑ ኖሮ የሊቃውንቱ ጉባኤ ወይም ሌላ አካል ስላለ የሚያጣራ አጣርቶ ነው የሚያሳትመው። ግን ግለሰቦች በችኮላ ተርጉመው አሳትመው ገበያ ላይ ያቀረቡት። ይሄን ገድል የመረመሩ አንድ አባት ገድሉ በዚህ በዚህ በዚህ በዚህ ነጥቦች ብለው በርከት ያሉ ነጥቦችን ጠቅሰው የትምህርት ሃይማኖት ተፋልሶ ከስነፍጥረትም ከነገር ሃይማኖትም ከነገር ድነት ከምስጢረ ጥምቀት ከብዙ ትምህርት አንፃር ተፋልሶ አለበት ስለዚህ የሊቃውንት ጉባኤ የመርምረው ቅዱስ ሲኖዶስ ውሳኔ ይስጥበት ብለው ደብዳቤ ጻፉ በነሐሴ ወር 2013 ዓ ም ከዛ ገድሉ በሊቃውንት ጉባኤ ተገመገመ ሊቃውንት ጉባኤ ገምግሞ ወደ ሲኖዶስ ወደ ቅዱስ ሲኖዶስ ላከ ሀሳባቸው ተቀባይነት እንዳለው እና ገድሉ መታገድ እንዳለበት ይህንኑ መነሻ አድርጎ ቅዱስ ሲኖዶስ በዘንድሮ ዓመት ከያዛቸው ጥሩ ጥሩ አርዕስት ወይም አጀንዳዎች መካከል አንደኛው ይሄ ነበረ። የኒያን አባ ጥያቄ መሰረት አድርጎ የሊቃውንት ጉባኤን ደብዳቤ ተመልክቶ ቅዱስ ሲኖዶስ ገድሉ እንዳይሰራጭ፣ ድጋሚም እንዳይታተም ይህን ያሳተሙት ወይም የተረጎሙት መምህር ወይም ግለሰብ ቀርበው እንዲያስረዱ አዘዘ። ይሄ ትልቅ ውሳኔ ነው። ትልቅ ለቤተ ክርስቲያን ክብር መቆማቸውን የሚያሳይ ውሳኔ ነው። አንድ ወቅት አንዳንድ ገድላትን ላይ ያሉ ወጣ ያሉ ሀሳቦችን ተችቼ እንዴት ገድላትን ይተቻል እንዴት እንዲህ ይላል የሚል ጸያፍ ጸያፍ ትችትና ስድብ አስተናግቻለሁ። ትክክል ነበርኩ። ገድላት ይቆናጻጸላሉ፣ ተአምራት ይቆናጸላሉ። በነገራችን ድርሳናት ይቆነሰላል። ድርሳናትን፣ ገድላትን፣ ታምራትን እንቀበላለን። መቀበል ግዴታችን። ስንቀበል ግን መርምረን ነው መቀበል ያለብን። እቅጭቅጩን ነው እናወራው። ማድበስበስ ሳያስፈልግም መርምረን ነው የምንቀበለው ከቤተ ክርስቲያን አስተምህሮ አንፃር ከቅዱሳት መጽሐፍት ምስጢር አንጻር ይሰዳል አይሰድም ብለን ነው እንጂ ዝም ብለህ ማንም የጻፈውን አትቀበልም። ምክንያቱም በታምር ስም ሰዎች የራሳቸውን ፍላጎት የራሳቸውን ተረት ያስገባሉ። ልክ እንደ ሰሞኑ እንደተወገዘው ገድል ማለት ነው። እና ይህንን በጥንቃቄ ማየት አስፈላጊ ነው። ባይሆን ቤተክርስቲያን ምርምራም መዝና ያሳተመችው ሊቃውንት የተመለከቱት መሆን አለበት መጽሐፍ እንጂ ገድል ስለሆነ ብቻ ታምር ስለሆነ ብቻ በማርያም ስም ስንት የተበላሸ ነገር ሊጻፍ ይችላል። ቤተክርስቲያን የተቀበለችውን ታምር? ቤተ ክርስቲያን መዝና ያሳተመችውን ታምር እና ገድል ድርሳን ነው የምንቀበለው እንጂ በየመንገዱ የሚታተመውን አልፎ ሀጁ ሁሉ የጻፈውን የተረጎመውን አንቀበልም። ይህንን የሚያስተምር ትልቅ ውሳኔ ወስኗል ቅዱስ ሲኖዶስ። ማጠቃለያ፣ ቅዱስ ሲኖዶስ ካስተላለፋቸው ውሳኔዎች አንደኛው የገድለ ዮሐንስ መጥምቅ በተለይም አንድ ገድል አንድ ግለሰብ ያሳተመው ገድል ከነገረ ሃይማኖት አንጻር ከምስጢረ ሥጋዊ ከምስጢረ ጥምቀት ከባሕሪ እግዚአብሔር ከሥነ ፍጥረት ከብዙ ከብዙ አስተምህሮዎች አንጻር ብዙ ግድፈት ስላለበት ለቤተ ክርስቲያን ክብር አይመጥንም፣ የቤተ ክርስቲያንን አስተምህሮ አይገልጥም። ስለዚህ አይሰራጭም፣ አይሸጥም ተብሎ ታግዷል፣ ተወግዟልም። መጻፉ ያሳተሙ ግለሰብ ቀርቦ እንዲያስረዳ ተጠይቋል። በዚህ ላይ ነው ሀሳብ የነበረው። ከዚህ በመነሳት ሁለት መሰረታዊ ነጥቦችን ልጠቁምና እንለያይ አንደኛው ገድላትን፣ ድርሳናትን፣ ታምራትን መቀበል ኦርቶዶክሳዊ ግዴታችን ነው። ነገር ግን በውስጣቸው የተዛባ ሐሳብ ያለባቸው፣ አሳታሚያቸው የማይታወቅ ምንጫቸው የማይገኝ ከየት እንደመጡ የጻፊው ማንነት ወይም አሳታሚው በማይታወቅ ሁኔታ የተዘጋጁ ገድላትና ድርሳናት ላይ ግን ጥንቃቄ ያስፈልጋል። ምክንያቱም አንዳንድ ሰዎች የግል ፈቃዳቸውን በእግዚአብሔር ቃል ስም እያስገቡ የትምህርት እግዚአብሔርን የሚያፋልሱ የሀገር ፍቅርን፣ የማህበረሰብ ትስስርን የሚጣረስ ሀሳብ የሚያንፀባርቁ ግለሰቦች ስላሉ እዚህ ላይ ጥንቃቄ እናድርግ የሚለው መልክቴ ትልቅ መልክቴ ነው። አንዳንድ ሰዎች አውቀው ሆነ ብለው ማህበረሰብን ከማህበረሰብ ለማጋጨት አንደኛው ማህበረሰብ ተሳድበው ይጽፋሉ። አንዳንዶቹ ትምህርት ሃይማኖትን አፋልሰው ይጽፋሉ። ከዚያ ቤተ ክርስቲያን እንዲህ አለች ይባላል። ስለዚህ እንደ አይነት ጽሑፎችን በጥንቃቄ መመርመር አስፈላጊ ነው። የሊቃውንት ጉባኤ ጥሩ ጀምሯል። ወደፊትም በዚህ መንገድ የተዘጋጁ አንዳንድ ግድሎችን እየመረመረ ሳናትን ታምራትን እየቃኘ እየፈተሸ አስፈላጊ እርምጃ እንደሚሰጥ ተስፋ እናደርጋለን፣ እንጠብቃለንም፣ እናሳስባለንም። ለምሳሌ በ209 አካባቢ ይመስለኛል ፍታ ነገስትና ስንክሰር ላይ የነበሩ ሁለት ክፉክፉ እሾሆች ተነቅለዋል። አንደኛው ፍታ ነገስት ላይ ወይ ሲሙ የማይምራን ሆሙ ሰብአ ኢትዮጵያ የሚል ግብፃውያን በድብቅ ያስገቡት አንቀጽ ነበር። የኢትዮጵያ ሰዎች ከሊቃውንቶቻቸው መካከል ሊቀጳጳስ ሊሾሙ አይገባም ጥቁር ስለሆኑ የሚል ዘርን መሰረት ያደረገ አንቀጽ ነበረ ፍትሐ ነገሥት ላይ። ነገር ግን በክርስትና አስተምህሮ ዘር የሚባል ነገር መሰረተ ቢስ ነው። ጥቁር የለ፣ ነጭ የለ፣ ቀይ የለ፣ ዳማ የለ፣ በእግዚአብሔር መንግስት ሁሉም ሰው አንድ ነው። ስለዚህ መሾም ካለባት ኢትዮጵያ ትሾማለች፣ ማንም አይከለክላትም። ጋና ከፈለገ፣ ኡጋንዳ፣ ጋምቤላ፣ እንተና፣ አንጎላ ጳጳስ ከፈለገ በክርስትና መሾም ይችላል። የፊቱ መጥቆር፣ የጥርሱ አለማማር፣ የፀጉሩ መከርደድ ማንንም ሰው ከሲመተ ክህነት አያርቀው። በክርስቶስ አዲስ ሆኗል ሰው ሁሉ እና ይህ ዝም ብሎ የዘር ቁርሾ የሚጽፉ ሰዎች አሉ። ነጭ ስለሆኑ ግብጾች ጵጵስና ከእነሱ እጅ እንዳይወጣ ያስገቡት አንቀጽ ነበረ። እሱ ተወግዞ ተፍቆ እንዲወጣና እንዲሻሻል ይሄ አንቀጽ እንዲወጣ ተወስኖ ነው በሲኖር ውስጥ ተላልፋል ከዛ በተመሳሳይ መልኩ መጽሐፈ ስንክሳር ላይ በዓለ ትንሳኤ ሲከበር በኢየሩሳሌም ከተሰበሰቡ ሰዎች መካከል አንድ ኢትዮጵያዊ ጥቁር በመገኘቱ በኢትዮጵያዊው ምክንያት እግዚአብሔር ተቆጥቶ ማታ ወረደ ይላል መጽሐፈ ስንክሳር ሚያዝያ አስር ቀን ላይ ነው ያለው የአንድ ኢትዮጵያዊ የጌታ ትንሳኤ ለማየት በመገኘቱ ተቆጥቶ እግዚአብሔር ንቆት ማለት ነው ኢትዮጵያዊ ማታ ወረደ በዛ ሕዝብ ላይ ብሎ ተረተረ ጽፏል አንድ ሰው። ይሄ ብዙ ዓመት ሲነበብ ኖረ በቤተ ክርስቲያን በትትና። በቅርቡ ግን ሲኖዶስ ክብረ ነክ ስለሆነ ይውጣ ብሎ ይሄ ወጥቶ እንዲታተም አዟል። እንዲህ አይነት ጽሁፎች አሉ በጥቂት ሰዎች ፍላጎት ጣልቃ የሚገቡ እና አሁንም ገድለ ዮሐንስም የተወገዘው ሁሉም ገድል አደለም። አንድ ገድል አንድ ግለሰብ ያሳተመው ገድል ገድለ ዮሐንስ በየቤተ መዛግብቱ በየመጻሕፍቱ በየገዳሙ በየደብሩ በየግለሰቡ ቤት አለ። ንጹህ ንጹህ ገድል አለ። አጋጣሚ ሆኖ ግን አንድ የተበላሸች ገድል ተገኝታ ያሳተመው ሰው ግለሰብ ነው። የተበላሸ አስተምሮ ስለነበረው እሱ እንዳይሸጥ፣ እንዳይሰራጭ ታግዷል። ምዕምሩም ቀርበው እንዲያስረዱ ተጠይቋል። ይሄ ትልቅ እርምጃ ነው። ይህን እናደንቃለን ለማለት ነው። በመጨረሻ ላዳመጣችሁ አመሰግናለሁ። አዲስ ነው ሀሳቤ በገድለ ዮሐንስ መጥምቅ ዙሪያ ነው። እኔ ያላየሁትም ግን ተወገዘ። እንደዚህ አይነት ገድለ ዮሐንስ መጥምቅ ላይ ያልተገባ ነገር ተገኝቶ ሲባል ሰማሁኝ፣ ግን ምን እንደሆነ ሀሳቡ ግን አልተገለጸም እና ምናልባት ይህን ደርሰውበት ከሆነ ምን አይነት ሀሳብ ይዞ ነው ሊወገዝ የቻለው ገድሉ ሚል ጥያቄ ስላለኝ ነው ወንድም ጥሩ ትልቁና ዋነኛው ነገር የተወገዘው ገድሉ አይደለም። ከገድለ ዮሐንስ መጥምቅ ሕትሞች ውስጥ አንድ የገድለ ዮሐንስ ሕትም ነው የተወገዘው። ሰው በተዛባ መንገድ ነው የተረዳው። አንዳንዱ በተለይ መናፍቃን ሙሉ አጠቃላይ የዮሐንስ ገድል የተወገዘ መስሏቸው ደስታቸውን እየገለጡ ነበር። የተወገዘው ግን ከብዙ ገድሎች መካከል አንድ ግለሰብ ያሳተመው ገድል የትምህርት ሃይማኖት የምስጢረ ጥምቀትን የአዳምና የህዋን አፈጣጠርን ስነ ፍጥረትን አጠቃላይ የቤተክርስቲያን አስተምሮ የሚቃወም ወይም ከአስተምሯ የሚቃረን ሀሳብ ይዞ ስለተገኘ አንድ የደብረ ሊባኖስ የትርጓሜ መጻሕፍትና የቅኔ መምህር ገድሉን መርምረው ነጥቦችን መዝግበው ለሊቃውንት ጉባኤ በላኩት ደብዳቤ መሰረት ሊቃውንት ጉባኤ ገድሉን መርምሮ ሕጸጽ እንዳለበት ለቅዱስ ሲኖዶስ አቀረበ። ቅዱስ ሲኖዶስ እንዲታገድ እና ሰውየውን ቀርቦ እንዲጠየቅ ማብራሪያ እንዲሰጥ አደረገ እና የመጀመሪያውና መሰረታዊ ነገር የተወገዘው ገድል ገድለ ዮሐንስ መጥምቅ ሳይሆን በገድለ ዮሐንስ መጥምቅ ስም ከታተሙ ገድሎች መካከል አንድ እሱም፣ ገበያ ላይ በሰፊው ያልተሰራጨ ገና ብዙ ሰው ያላየው እና አንዳንዶቹ ሌሎችን ገድሎች ፎቶግራፊ ያነሱ ሙሉ ገድሎ የተወገዘ መስሏቸው ሲሰናክሉ ይስተዋላል። እና ይህንን በአጽንኦት ለማስታወስ ነው። የተወገዘው ግን ለእናንተ ሊጠፋችሁ ይችላል። እዚህ የሚሰማ ሌላ ሰው ስለሚኖር ገድለ ዮሐንስ መጥምቅ ሳይሆን በገድለ ዮሐንስ መጥምቅ ስም የታተመ ስሁት ገድል ነው። መግለጫው ስሕተት አለበት የሚለው ትንሽ ጥንቃቄ ይጠይቃል። መግለጫው በእኔ እይታ የጥንቃቄ ነው። ለመመሰላችሁ አሁን ብዙ ሰው የፈለገው እገሌ የሚባሉ ሰውዬ ያሳተሙት እንደዚህ እንደዚህ እንደዚህ አይነት ከለር ያለው እንደዚህ እንደዚህ አይነት ወረቀት እንደዚህ እንደዚህ አይነት ገር እዚህ ቦታ የሚሸጥ ተብሎ መግለጫ አይሰጥም። በዚህ አጋጣሚ ፕሮሞሽን ነው የሚሆነው እንደዚህ ብለ ከገለጥክ ሰው ፈልጎ ነው የሚገዛው። በተለይ ይሄንን ስሕተት የሚፈልግ ቤተክርስቲያንን በዚህ አጋጣሚ ለመምታት የሚፈልግ ሰው አፈላልጎ ስለሚገዛው ምንም አይነት መረጃ አልሰጠም ቅዱስ ሲኖዶስ አንደኛው ምክንያት ማስታወቂያ ላለመስራት ሁለተኛው ምክንያት በሰፊው ስላልተሰራጨ ገበያ ላይ ተጽዕኖ አያመጣም ብሎ በማሰብ ሶስተኛው ምክንያት አሳታሚው ግለሰብ በማህበረሰቡ እንዳይወገዙ ምክንያቱም ሰውየው በየዋህነት ተርጉሞት አሳትሞት ሊሆን ይችላል የሃይማኖት ችግር ሳይኖርባቸው ስለዚህ ሰውየው ዓላማቸው ምንድን ነው ሆነ ብለው ነው ወይስ በስህተት ነው? አስበውበት ነው? ሳያስቡት ነው? የሚለውን አጣርቶ ሰውየው አመኘበት ነው የኔ አቋም ይሄ ነው ካሉ ግን ስማቸውን ጠርቶ እኒህ እኒህ የሚባሉ ሰውዬ ከዚህ በፊት በገድለ ላይ ዮሐንስ ላይ ስሩ አስገብተው ያሰናከሉ የነበሩ ሰውዬ የሃይማኖት ችግር ስላለባቸው ማንም ሰው የሚያስተምሩትን ትምህርት እንዳይቀበል ብሎ በይፋ ያወግዛቸዋል። ስለዚህ ለሶስት ነገር፣ አንደኛ ማስታወቂያ ላለመስራት፣ ሁለተኛ የሰውየውን ክብር ለመጠበቅ፣ ሶስተኛ ስርጭቱ ገበያ ላይ ብዙ ስለሌለ አጠባባይ ላይ ያልወጣ ነገር ስለማያሰናክል ምዕመናንን ላለማደናገር ሲል ቅዱስ ሲኖዶስ ጉዳዩን ደበቅ አድርጎታል። ይሄን ለመናገር ነው። ከወራት በፊት በተካሄደው ዝክረ ኒቂያ በተሰኘው ጉባኤ ሊቃውንት የተላለፈው አንዱ ውሳኔ ይሄ ነው። ቅዱስ ሲኖዶስ አጀንዳ አድርጎ ያልተወያየው በሰዓቱ ስለጸደቀ ነው። በሰዓቱ ሊቃውንቱ የተስማሙባቸው ነጥቦች ቅዱስ ሲኖዶስ ተቀብሏቸዋል። አንደኛው ውሳኔ ያኔ የነበረው ሊቃውንቱ ያጸደቁት ውሳኔ ምን ነበር? ገድላት፣ ተአምራት፣ ድርሳናት አጠቃላይ የቤተክርስቲያን ቅዱሳት መጻሕፍት በሊቃውንቱ ጉባኤና በጠቅላይ ቤተ ክህነት ፈቃድ በተነሳው ጉባኤ ወይም ቤተ ክርስቲያን በምትፈቅደው ማተሚያ ቤት ብቻ እንዲታተሙ ተወስኗል። አሁን ያስቸገረን ከዚህ በፊት ያለው እትም ነው እንጂ ወደፊት የሚመጡ ገድላትና ድርሳናት እንደዚሁም ታምራት ከቤተ ክርስቲያን መዋቅር ውጭ አይታተሙም። ያው አፈጻጸሙ ትንሽ ጊዜ ይወስዳል፣ ዋጋ ያስከፍላል፣ በጀት ይጠይቃል፣ የሰው ኃይል ይጠይቃል። ግምጋሚ፣ ሰብሳቢ አራሚ ምንም ምን ሊቃውንት መመደቡ ትንሽ ጊዜ ሊወስድ ይችላል። ውሳኔ ግን ተወስኗል። በዚህ አጋጣሚ መረጃው የሌለው ሰው ካለ ዝክረን ቀያ በሚል ርዕስ የተካሄደው ጉባኤ ላይ አንዱ የተወሰነ ውሳኔ ቅዱሳት መጻሕፍትን በተለይ መሠረታዊ ያን የቤተክርስቲያን መጽሐፍት ሁሉ ሐዲስ ሊቃውንት መነኮሳት፣ ታምራት፣ ድርሳናት፣ ገድላት የቤተክርስቲያን ቅርሶች፣ ሀብቶች ስለሆኑ ማንም ሰው እጁን ማስገባት ስለሌለበት ከጥቅምም አንጻር ቤተክርስቲያን መጠቀም ስላለባት ማይከሉን ጠብቆ በቤተክርስቲያን በኩል እንዲታተም ምናልባት ገዳሙ ሊያሳትም ይችላል። ገዳሙም ግን በሊቃውንት ጉባኤ በኩል አስገምግሞ አሳርሞ ፈቃድ አግኝቶ ተጽፎለት ከርዶ ይታተም ብሎ ይህም ሲሆን ዝም ብሎ ለበሩጫ ምናምን ሳይሆን ባለሙያ ተመድቦ አራሚም ገምጋሚም ህትመት ክፍል ክትትልም ብዙ በቃ በስነስርዓት ሰው ተሟልቶ የሚሰራበት እድል ይኖራል። ከጠነከሩ ቤተ ክርስቲያን አባቶች ጉዳዩን በትኩረት ከሰሩበት የውሳኔ ችግር የለም፣ ይሄ ይቀርፋል። ጅማሮ ጥሩ ነው። ሊቃውንት አባቶቻችን፣ ቅዱስ ሲኖዶስ አባላት ቤተክርስቲያን አስተምህሮ ዋጋ ሰጥተው የሊቆን አስተያየት ተቀብለው ገድሉን ማገዳቸው ወደፊት ለሚሰሩት ስራ እንደዚህ አይነት ስራ እንደሚቀጥሉ የሚያሳይ መነሻ ነው። ብዙ ስህተቶች አሉ። ማን እያተባቸው እንዳሉ የማይታወቁ መጽሐፍቶች አሉ። ስህተቶች መጡ ብዬ የማስበው ከጠቅላይ ቤተ ክህነት ጀምሮ ነው። ጠቅላይ ቤተ ክህነት ከላይ ጀምሮ ያለው መዋቅሩ እንደዚህ አይነት አሁን በየቤተ ክርስቲያን በር ላይ መጽሐፍትን የሚሸጡ እንደዚህ አይነት እጸጽ ያለባቸው መጽሐፍቶች ይወጣሉ። ለምሳሌ አንድ መጽሐፍ አለ። አሁን በጠቅላይ ቤተ ክህነት ታግዷል የሚባል መጽሐፍ አለ፣ ግን ገበያ ላይ አለ። አሁን አንድ ሺህ ምናምን ብር እስከ አምስት ሺህ ብር፣ ስድስት ሺህ ብር ይሸጣል። ብዙዎቹ ደግሞ ዛሬ ለተንኮል መጠቀሚ አድርገውት ያንድ መጽሐፍ ተንኮል ይጠቀሙበታል። ለተንኮል መሄጃ አድርገውት እና ምዕመኑ መንገድ ላይ ሲያገኝ፣ ቤተክርስቲያን ሲወጣ፣ ከበር ሲወጣ ያገኛል። መጽሐፍቱ በር ላይ ይገዛዋል። ወስዶት ይጠቀማል። በስህተት ዓለም ውስጥ ይኖራል። ከዚያ በኋላ አንዱ አንዱ መናፍቅ መጥቶ የሆነ ነገር ሲለው ያ መናፍቅ በቀደደለት ቦይ ይገባና ምዕመኑ ገደል ይገባል። እና ስህተቶቹ ያሉት እኔ ከመዋቅር ጋ ነው መዋቅር ጋ ያሉ ስህተቶች ስላሉ እነዛ መዋቅር ላይ ያለ ስህተት እግዚአብሔር አምላክ ራሱ በኪነ ጥበቡ ካላስተካክለ በስተቀር አሁን እንደዚህ አንድ መጻሕፍት ብቻ ተነስቶ በማገድ ነገሮች ይስተካከላሉ ብዬ አልገምትምና ጠቅላይ ቤተ ክህነት ችግር ይሄኛው መዋቅራዊ ስለሆነ በእኔና በእናንተ በኩል አይፈታም። ምናልባት ሰብከ ጉባኤ አመራር ከሆናችሁ ወይም ወረዳ ቤተ ክህነት ውስጥ ከምትሰሩ ከሆነ ከዛው ከአባሎቻችሁ ጋር ተጻጽፋችሁ በደብዳቤ በአካባቢያችሁ ያለውን ችግር፣ አካባቢያችሁ የሚታተሙ መጻሕፍት፣ የሚላኩ መጻሕፍት አንዳንድ ህገ ወጦች እየሸጡ መሆኑን ጠቅሳችሁ ለሚመለከተው አካል ብታመለክቱና አስፈላጊው ክልከላ እንዲደረግ በበላይ አካል የጸጥታ አካላትም ጭምር ሊገቡበት ይችላሉ። ነገራችን ላይ እናንተ ሳትመጡ ጠቅላይ ዝክነት ካወቀው እና ሀገር ስብከቱ ካመነበት የከተማ ወይም የዞን የፖሊስ አካላት በዚህ በዚህ መንገድ ህገወጥ እና ያልታወቀ መጽሐፍ የሚሸጡ ሰዎችን ይከልክሉልን ብለው ከጠየቁ ካዘዙ ሊቀ ጳጳሱ ሊሆን ይችላል ወይም ከጉባኤው እራሱ ሊሆን ይችላል። በህጋዊ መንገድ በዚህ ደረጃ ቤተክርስቲያን የምትረበሽ ከሆነ ከጸጥታ አካላት ጋር ሆኖ ማስቆም ይቻላል። ከዚህ ውጭ ግን ይሄ ይሄ ጉልበት ነው። ከዚህ ውጭ ግን ትልቁና ዋነኛው መፍትሄ ይሄ መመካከር ነው። ለስብሰባ ስትመጡ በሆነ አጋጣሚ ስትገናኙ፣ ከቤተ ክህነት ሰዎች ጋራ፣ ከሊቃውንት ጋራ ሀሳቡን ማንሳት እኛ አካባቢ እንዲህ ዓይነት ችግር አለ፣ ይሄ ብታይ ምናምን ብሎ መመካከር ጥሩ ነው። አንዳንዴ መረጃ ላይኖር ይችላል። ነገራችን ላይ አሁን ቤተ ክህነት ሀገር ሰላም ነው ብሎ ቁጭ ያለበት ጊዜ አለ። የሚፈተነው ማህበረሰብ የትኛው እንደሆነ ላያውቅ ይችላል፣ የቤተ ክህነት አመራር። ይህንን በምክክር መፍታት ይቻላል ማለት ነው ከሚመለከተው መዋቅር ጋር እየቀረቡ። ተስፋ ግን አለ። ቅድም ስምታችን ከሆነ ዝክረ ኒቅያ ላይ አንድ ትልቅ ውሳኔ ተወሰኗል። የትኛውም የቤተክርስቲያን ቅዱሳት መጽሐፍት ልክ እንደ መጽሐፍ ቅዱስ ገድላት፣ ድርሳናት፣ ታምራት በጠቅላይ ቤተ ክህነት እውቅና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት ብቻ ተሳይዞ ጉባኤ ማተናይበት ማለት ነው። ለጊዜው ያላት እሱ ነው። ወደፊት በምትከፍተው ሌላ ማተናይበት ካለ በሷ ብቻ እንዲታተሙ ተወሰናል። ስለዚህ ወደፊት የሚመጣው አሁን መቼ እንደሚጀመር መቼ እንደሚፈጸም አናውቅም እንጂ ከሆነ ጊዜ በኋላ ቤተክነት ጠንቅሮ ከሰራ እና ማሳሰቢያው ከታች የሚመጣውም ጥያቄ ከበረታበት በአፋጣኝ ስራ ጀምሮ ሁሉንም ገላት መድረሳናት እንደታምራት እየመረመረ እየፈተሸ ሚጣለውን እየጣለ የሚታረመውን እያረመ በአንድ ማዕከል በአንድ ማተሚያ ቤት እንዲት ሰራጭ ተወስኗል። አሁን ውሳኔ ችግሩ ምንድን ነው? አፈጻጸም ችግር አለ። ይሄ በማሳሰቢያ በየጊዜው በመጠየቅ የሚስተካከል ነው። እንግዲህ ቢሮክራሲ ይጠይቃል እንጂ ተስፋ አለ። ወደፊት ሁሉም መጻሕፍት በቤተክርስቲያን በኩል ብቻ እንዲታተሙ ስለተወሰነ እሱ ሲፈጸም እናርፋለን። መመሪያው ነበር የሚጠበቀው፣ መመሪያው ወጥቷል። ወደፊት በዚህ መንገድ ስለሚታተም ተስፋ አለን። አሁን ያለውን ግን እንቻለው፣ እንግዲህ እንታገሰው እናደርጋለን። አንዴ የተበላሸ ነገር እስከሚጠራ እንወቃቀስ ምን ሆኖ ቤቱ የጋራችን ቤተ ክህነት። አንዳንዴም ቤተ ክህነት ሁሉን ነገር ለማረም ለማስተካከል እድል ያጣል። አንዳንድ ጊዜ ዜ መረጃ አይኖርም፣ ቅድም እንዳልኩት። ሁለተኛም በቂ ሰው አይደለም። ቤተ ክህነት አራት፣ አምስት፣ ስድስት ሰዎች ወይም ሰባት ሰዎች ተሰብስበው የዚህን ሁሉ የብዙ ሺህ መጻሕፍትን ችግር መቅረፍ ይከብዳል። በቂ የሰው ኃይል ያስፈልገዋል። ስለዚህ የሰው ኃይል እስኪሟላ፣ ሊቃውንት እስኪመካከሩ፣ መመሪያ እስኪመጣ፣ በጀት እስኪጸድቅ የሁሉ ቢሮክራሲ ስለሚያጥር ነው እንጂ ከተሰባሰብን ሊቃውንቱ ከተነጋገሩ ደግሞ እኮ በጣም ስንት ተቆጥሮ የማያልቁ ኃይል አፍ ሊቃውንት ያሉባት ቤተክርስቲያን ሊቃውንት አሰባባሪ ካገኙ የአንድ ሀገረ ስብከት ሊቃውንት እኮ እዛ ያለውን የእነሱን ሀገረ ስብከት ገድልና ድርሳን ቢያርሙ የወረዳውን የወረዳው ሊቃውንት ቢያርሙ አዲስ አበባ ያለው ሊቃውንት ጉባኤ እነሱ ሊቃውንት አርመው የጨረሱትን መገምገም አያስቸግረውም፣ ጊዜ አይወስድበትም። ችግሩ ተቀርፎ ስለሚመጣ ወይም ዝርዝር ነጥቦች ተጠቁመውለት እኛ ይሄን ይሄን ይሄን አግኝተናል እናንተ እዩትና ውሳኔ ስጡበት ብሎ መላክ ስለሆነ ከሀገረ ስብከቱ ሊቃውንት ጉባኤ ሀሳብ በመነሳት የጠቅላይ ቤተ ክህነት ሊቃውንት ጉባኤ ትንሽ ነው የሚጠበቅበት እና የመናበብ ችግር ስላለ ነው እንጂ፣ ወደፊት ተስፋ አለኝ። በየሀገረ ስብከቱ ያለው ሊቃውንት ጉባኤ ቢደራጅ፣ በየወረዳው ሊቃውንት ጉባኤ ቢቋቋም፣ ኢቭን በየሰበካ ጉባኤ ነቅረስ፣ በየሰበካ ጉባኤው በየደብሩ ሊቃውንት ጉባኤ ቢዘጋጅ፣ የአንድን ደብር ጉዳይ አንድ የዚያው ጉባኤ የሰበካ ጉባኤ ብቻ መፍታት ይችላል። የእያንዳንዱን ደብር ችግር ፈተና መሰናክል እዛ ፈተን ከጨረስን፣ ወረዳው አይቸገርም። ሀገር ስብከት አይቸግርም። እና ይሄ መናበብ ስላለ ነው ስለሌለ ነው። ወደፊት ተስፋ አለኝ ነው ተስፋ አደርጋለሁ። በቤተ ክርስቲያን ተስፋ እንቆርጥም። እንዲህ ሲሆን እናርፋለን ለማለት ነው። የመጨረሻ አስተያየቴ ነው። ስላዳመጣችሁ አመሰግናለሁ። እግዚአብሔር ያክብርልን። ዲያቆን ክሬም ብዙ ነገሮችን እንትን ብለህ በል። እንግዲህ እግዚአብሔር አምላክ አብዛኛው እኔ ለእመመኑ እግዚአብሔር አምላክ ይድረስለት ነው ብዬ የምለውና መልካም ሀሳብ ነው። እንግዲህ ይሄ መመሪያ ወርዶ ተግባራዊ ሆኖ መስራት ከተቻለ ብዙ ነገሮች ማድረብ ይቻላል። ብዙ ምእመንም ከአውሬ እንዳይበላ መከላከል እንችላለን እና ያው የኛ ቤተ ክርስቲያን ድክመቶች ስላሉ መልካም ነው። እግዚአብሔር ያክብርልኝ ስለገባሁም ደስ ብሎኛል።